አዲስ ቀን ላይ ነው የምትገኘውት፣ የተወደዳችሁ ተመልካቾች እኛ ጋር ስለሆናችሁ እናመሰግናለን። አሁን ደግሞ የዶት ስትሪም መረጃዎችን ነው ምን አጋራችሁ። ሰለሞን ከበደ ደግሞ ከተለያዩ ማህበራዊ ድረገጾች ተጽዕኖን የፈጠሩ ጉዳዮችን ይዞ ስቱዲዮ ተገኝተዋል። ሰለሞን እንዴት ቆያችሁ? እንዴት ነህ? ያው እንግዲህ የበዓሉ ድባብ አስቀድማችሁም የጀምራችሁታል፣ በሀገር ጉዳይ በዶት ስትሪም እሱን እናስቀድምና እንጀምራለን። የመስቀል ደመራ በዓል የአደባባይ በዓል ነው። ህዝብ አደባባይ ወጥቶ የሚያከብረው በዓል ነው እና እንግዲህ ከዚህ ጋር ተያይዞ አደባባዮች ቀድመው ይጸዳሉ፣ ለበዓሉ ዝግጁ ይሆናሉ። ቅድም ባልደረባችን ምን ተስኖትም ገብቶ ይህንኑ እየነገረን ነበርና እንግዲህ በተለያዩ አካባቢዎች በአዲስ አበባ፣ በጅማ በተለያዩ በኢትዮጵያ አካባቢዎች እንደዚሁ መስቀል ደመራ በዓል የሚከበርባቸው አካባቢዎች ጽዳት ሲደረግ ነበር። ጽዳቱ የተደረገው ደግሞ የሃይማኖት አባቶች ከሁሉም ተቋማት ተገኝተው በጋራ የመንግስት የስራ ኃላፊዎችም ጭምር ተገኝተው በአዲስ አበባ እንደዚሁም በተለያዩ የሀገራችን ክፍሎች ለ መስቀል ደመራ በዓል አደባባዮች ዝግጁ ተደርገዋል። ይህ እንግዲህ በትናንትና ውለት በስፋት በማህበራዊ ትስስር ገጾች ላይ ሲጋራ የነበረ ጉዳይ ነው። ታዲያ ከመስቀል ደመራ በዓል ጋር በተያያዘ ብዙ ጉዳዮች ይነሳሉ። በተለይም ደግሞ ሊወሰዱ የሚገቡ ጥንቃቄዎች ሁሌም ትኩረት ልንሰጣቸው የሚገባ ጉዳይ ነው። በተለይ ከእሳት ጋር በተያያዘ ምን አይነት ቦታ ነው ደመራ ማድረግ አለብን የሚለውን ሁልጊዜም ትኩረት ውስጥ ልናስገባው የሚገባ ጉዳይ እንደሆነ ይነሳል። በተለይ አካባቢ ላይ ያለ ኤሌክትሪክ ካለ ሌሎችም ጉዳዮች ካሉ ምናልባት ይህን በዓል ደስታችንን ወደ አደጋ እንዳይቀየርም ስጋት ይፈጥራልና። ከዚህ ጋር ተያይዞ የአዲስ አበባ የአደጋ ስጋት ስራ አመራር ኮሚሽን እንደዚሁም ሌሎችም ማስጠንቀቂያን ሰጥተዋል። የኢትዮጵያ ኤሌክትሪክ አገልግሎትን ጨምሮ ደመራ በምናደርግበት ጊዜ በየትኛው አካባቢ ማድረግ አለብንም የሚለውን እንደዚሁም ስንደምር ያው ከፍታም አለ አይደል ያንንም መመጠን እንዳለብን ነው እንደዚሁ የሚነሳውና፣ ከዚህ ጋር በተያያዘ እንግዲህ ብዙ መረጃዎች እየወጡ ነው የሚገኙት። የጥንቃቄ ምልክቶች ሁላችንም ደመራን ስንደምር ጥንቃቄ እንድናደርግ፣ ከዛ ባለፈ ደግሞ ልጆች እንግዲህ ደመራው ከተለኮሰ በኋላ ልጆች በአካባቢ ያሉ ሰዎችም ጭምር እንግዲህ የሚኖረንን ርቀት መጠበቅ እንዳለብንና እንግዲህ በትክክልም በዓሉን በሰላማዊ መልክ እንዲከበር እንደዚሁ ደግሞ ደስታችን ሙሉ እንዲሆን ጥንቃቄዎች እንዲደረጉ የሚሉ መልእክቶች እንደዚሁ በማህበራዊ ትስስር ገጾች ላይ በስፋት ሲጋሩ ነበር። ኢቢሲም በዶት ስትሪም የተለያዩ አማራጮች እነዚሁኑ ሲያጋራ ነበር። ከዚህ ጋር በተያያዘ ግን በመስቀል ወቅት የሚሰማ ብዙ ጊዜ ብዙዎቻችን የምንሰማው አባባል አለ። የመስቀል ወፍ ብዙ ጊዜ እንግዲህ ሲባል እንሰማለን። እና የመስቀል ወፍ ኬት ነው የሚመጡት የሚለውም እንደዚሁ እንደ ጥያቄ ነው አይደል? አንዳንድ ጊዜ ሰው ራሱ በጣም ጠፍቶ ሲመጣ የመስቀል ወፎንክ እኮ ይባላል። ነገር ግን ከዚህ ጋር በተያያዘ አንድ የዚህ አእዋፋት ላይ ምርምር የሚያደርጉ ባለሙያም እንደዚሁ አነጋግረን ነበር እና እሳቸው እንዳሉት ከሆነ እነዚህ የመስቀል ወፎች በዚህ በመስከረም ወራት ላይ የመራቢያ ግዛቸው ስለሆነ የሚደምቁበት ጊዜ ስለሆነ ነው እንጂ ዓመቱን ሙሉ በአካባቢያችን ያሉ የወፍ ዝርያዎች ናቸው ብለዋል። ነገር ግን ወቅት ደግሞ ተፈጥሮም እንደዚሁ በዚህ በመስከረም ወራ አጋማሽ ላይ ተፈጥሯቸው ይበልጥ የሚደምቁበት የሚያብሸበርቁበት በብዛትም የሚታዩበት ጭምር ነውና ለዛ ነው የመስቀል ወፍ የተባሉት የሚል ማብራሪያ ተሰጥቷል። ብዙ ጊዜ ግን ያው የመስቀል ወፍ ለረጅም ጊዜ ጠፍቶ ከመምጣት ጋር ይያያዛልና ይህን ጉዳይ በተመለከተ ያው ወቅቱም የመስቀል ጋር ተያይዞ ስለሆነ ይዘነው ለመምጣት ወደድን። እንግዲህ በሀገራችን ከ800 በላይ የሚሆኑ የዋፋት ዝርያዎች አሉ ከእነዚህ መካከል ደግሞ ወደ 240 የሚጠጉት በኢትዮጵያ ብቻ የሚገኙ ናቸው። እንግዲህ ብርቅዬ እንስሳት በኢትዮጵያ በርካቶች አሉና በዋፋትም ኢትዮጵያ እንደዚሁ የታደለች ነች ማለት ነው። እነዚህ የመስቀል ወፎችም እንደዚሁ የተለያዩ ቢሾፕና ዋይዳ የተባለ የሳይንቲፊክ ስያሜ የተሰጠው እንግዲህ ወደ አራት የሚጠጉ ዝርያዎች ጭምር እንዳላቸው ይገለጻል። ይህ ወቅት ግን ይበልጥ የሚያብቡበት የሚያሸበርቁበትም ጭምር ነው። በብዛትም የምናይበት ወቅት ነው ማለት ነው። ኢትዮጵያ እንግዲህ አዲስ ዓመት መባቸዋ አዲስ ዓመት መምጣቱን ይሄ የፈካው ወቅት መምጣቱን ማሳያ አደይ አበባላት ከዛ ባለፈ ደግሞ የመስቀል ወፎችም እንደዚሁ የምናይበት ጊዜ ነውና ከመስቀል ወፍ ጋር በተያያዘ ትናንትና እኛም በማህበራዊ ትስስር ገጾች ይህን መረጃ ካጋራም በኋላ ኦኬ፣ በዚህም ልክ ነው ለካ። ያው እንትኑ ግን የመስቀል ወፍ ሆነ ከተባለ ለመስቀል ከመምጣት ጋር በተያያዘ ጠብቶ ከመገኘት ጋር በተያያዘ እንደሆነ ይነሳል። ነገር ግን ብዙ ጊዜ በዙሪያችን ያሉ ወፎች ናቸው ተብሏል ማለት ነው በማብራሪያው። ወደ ቀጣዩ መረጃችን እንለፍ። አፍሪካን ያነቃቃ የኢትዮጵያ የኒኩሊየር ፕሮጀክት እቅድ አፍሪካን ያነቃቃ ነው ተብሏል። በተለይ አፍሪካን ቱደይ የተባለው የማህበራዊ ትስስር ገጾች ላይ በስፋት ስንመለከተው የነበረ መረጃ ነው። እንግዲህ ኢትዮጵያ በጉባ ላይ ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ እዛ ላይ ከተበሰሩ ብስራቶች መካከል አንዱና ና ዋነኛው የኒኩሌር ፕሮጀክት ነው። ከህዳሴው ግድብ የማይተናነስ ኃይል የሚያመነጭ የኒኩለር ማበልጸጊያ ኢትዮጵያ እንደምትገነባ ጠቅላይ ሚኒስትሩ በዛው ማብሰራቸው ይታወሳል። ና ከዚህ ጋር ተያይዞ አፍሪካ በተለይ ከኒኩሌር ኃይል ማመጨት ጋር በተያያዘ ስሟ እንደውም የማይጠቀስ ጭምር ነበረች። ነገር ግን እንደ ኒጀር ያሉ የአፍሪካ ሀገራት እንኳን ብንመለከት ለተለያዩ ሀገራት ይህንን የኒኩለር ሀይል ለማበልጸግ የሚውለውን ዩራኒየም እያመረቱ እነርሱ ግን በሚገባው ልክ ተጠቃሚ መሆን አልቻሉም። አብዛኛው ጎጆዎቻቸው መብራት የሌላቸው ሀይል ያጡ ጭምር ናቸውና አፍሪካን ከዚህ ድባቴዋ ከዚህ እንቅልፏ የሚያነቃ መሆኑን የኢትዮጵያ ይህንን ፕሮጀክት ይዞ ብቅ ማለት አፍሪካን ቱደይ አስነብቧል። እንደዚሁም በዩቲዩብ ገጽ ላይም ሰፊ ትንታኔ የሰጥተውበት ብዙ ኢትዮጵያውያን ሲያጋሩት ነበረ። እኛም በዜና ሽፋን ስንሰጠው ነበረ። ይህ እንግዲህ ኢትዮጵያ ለአፍሪካ ትምህርት የሚሆኑ ፕሮጀክቶችን መገንባት መቀጠሏን ማሳያም እንደሆነ ነው። እንግዲህ በታላቁ የኢትዮጵያ ህዳሴ ግድብ መገንባት አሁን ላይ አፍሪካ ላይ ትልቅ መነቃቃት እየታየ ነው ተብሏል። ኬንያ ከሰሞኑ ወደ 700 ሜጋዋት የሚያመነጭ ኃይል ማመንጫ ግድብ ለመገንባት እንግዲህ እቅድ መጀመሯ ተሰምቷል። ጣና የሚባል ወንዝ ታና የሚባል ወንዝ አለ በኬንያ ውስጥ የሚገኝና በዚህ በታና ወንዝ ላይ ነው ይገነባል የተባለውና ይህም እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ የፈጠረው መነቃቃት አንዱ ምልክት ነው ተብሎ ዘገባዎችን ስመለከት ነበር። በኒኩለር ላይም እንደዚሁ የአፍሪካ ሀገራት ወደፊት እንዲመጡ አንዱ መነቃቃት የፈጠረ ነው ተብሏል። የህዳሴ ግድብ ዳግሞ አድዋ ነው እያልን የምንጠራው በትክክል። በአድዋ ጊዜም ስለ ነጻነታቸው ተነቃክተው ነጻ እንዲወጡ ያደረገ ነበር። አሁን ደግሞ በልማቱ ላይ ይሄ እየተደገመ በት ነው የሚገኘው። በትክክል ማሳያዎቹንም ደግሞ በጣም በቅርበት በጣም በፍጥነት እየተመለከተን እንገኛለን። እዚሁ ጉዳይ ላይ እንቆይ የዚህ የአቶሚክ ኃይል ወይም ደግሞ የኒኩለር ኃይል ጋር በተያዘ ከትናንት ጀምሮ የዓለም የአቶሚክ ሳምንት በሩሲያ እየተከናወነ ይገኛል ሩሲያ 80ኛ ዓመት ይሄ ኒኩለር ማበልጸግ ከጀመረች 80ኛ ዓመቷንም የምታከብርበት ጭምር ነው እንግዲህ ቅድም ያነሳውላችሁ ጉዳይ እዚህ ጋር መመልከት እንችላለን አይደል አፍሪካውያን አሁን ጅማሪ ላይ ነው ያለ ነው እንግዲህ ሌሎች ሀገራት ግን እስከ 80ኛ ዓመታቸውን እያከበሩበት የሚገኝ ጉዳይ ነው ጠቅላይ ሚኒስትር አዎ ጠቅላይ ሚኒስትር አብይ አህመድም እንግዲህ ረዘም ላለ ጊዜ ድባቴ ውስጥ መቆየታችንን በመ መጽሐፋቸውም ሲገልጹ ነበር። እና ከዚህ የምንነቃበት ነው። ኢትዮጵያ በዚህ ጉባኤ ላይ እየተሳተፈች ትገኛለች። ጠቅላይ ሚኒስትር አብይ አህመድና ልዑካናቸው ተገኝተው ኢትዮጵያ የኑክሌር ኃይል የማበልጸግ ፍላጎቷን ያላትንም አቅም ጭምር ገልጸዋል። አሁን ላይ ቴክኖሎጂው እየሰፋ ነው የሚገኘው። ቴክኖሎጂ ደግሞ ዋና የሚያስፈልገው ነገር ምንድን ነው? ይህ የኃይል ማመንጨት ጉዳይ ነው። ኃይል የሌለበት ሀገር ላይ ቴክኖሎጂ ሊበለጽግ አይችልም። እና ኢትዮጵያ አሁን ላይ ባለው በአምስተኛው የ አብዮት ላይ የቴክኖሎጂ አብዮት ላይ እንግዲህ እኩል ለመራመድ ካለም ጋር የኃይል ማመንጨት አቅሟን ማሳደግ አለባትና የኒኩለር ማበልጸግን እንደዚሁ ደግሞ የአቶሚክ ኃይል ማመንጨትንም እንደዚሁ እየሰራችበት ይገኛል። ከዚሁ ጎን ለጎን ከቤላሩስ ፕሬዚዳንት ጋር እንደዚሁም ደግሞ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ጠቅላይ ሚኒስትር አብይ አህመድ የ ሁለትዮሽ ውይይትንም ጭምር አድርገዋል። እዚህ ላይ እንግዲህ በግልጽ ያስቀመጡት ምንድነው? እሳቸው አለም አቀፉ የአቶሚክ ኤጀንሲ የአቶሚክ ኃይል ኤጀንሲም ጭምር ከኢትዮጵያ ጎን ሆኖ ኢትዮጵያ የምትገነባውን የዚህ የኒኩለር ማበልጸጊያ ተቋም ግንባታ እንደሚደግፍ፣ ከሩሲያ ጋር ደግሞ ይህንን ግንባታ ለማስጀመር የሚያስፈልጉ ተጨባጭ እርምጃዎች መጀመራቸውን ጭምር ምሽቱን በወጡ መረጃዎች ስንመለከት ነበር ማለት ነው። ኢትዮጵያ ከጉባ ብስራቶች አንዱ የሆነውን የኒኩለር ማበልጸጊያም እንግዲህ በቅርቡ እውን ማድረጓን ማሳያ መጀመሪያ እርምጃው ታይቷል፣ ማለት ነው። እነዚህ መረጃዎች በስፋት በማህበራዊ ትስስር ገጾች ላይ ስንመለከታቸው ነበረ። ወደ እናንተ ልመለስ። ጥሩ እናመሰግናለን፣ ሰለሞን መልካም ጋር